ሰላም ወደ የተከበራቸው የቻናላችን ተከታታዮች በድጋሚ ለሌላ የፊልም ግብዣ ተገናኘን። የዛሬው የፊልም ግብዣችን የሚሆነው በ2025 ጁን 6 የተለቀቀውን ሳይኮሎጂካል ክራይም ይዘት ያለውን ስትራው ፊልም ነው። ታሪካችንን ከመጀመራችን በፊት ፍቃደኛ ከሆኑ ቻናላችንን ላይክ፣ ሰብስክራይብ፣ እንዲሁም ሼር አድርጉ። ታሪካችን ሲጀምር ያልተጸዳ ቤት እንመለከታለን። የቤቱን እቃ ከሌላ ክፍል በሚመጣ ከፍተኛ የሙዚቃ ድምጽ ምክንያት ይንቀጠቀጣል። ቀጥሎም አንዲት እናት ከልጇ ጋር ተኝታ እናያለን። ከዚያም ይህችው እናት ልጇን አቅፋ ከሆስፒታል እየወጣች ዶክተሮቹ በግርምታ ይመለከቷል። ከዚህ ቀጥሎ ጄንያ የሞላቸው አላር ሚጮሁና ተነስታ ልጇን አሪያናን ትቀሳቅሳትና ወደ መታጠቢያ ቤት ወስዳ ገለዋን ታጥባታለች። በዚህ ጊዜ አሪያ የሰራችውን እቃ ለእናቷ ታሳይታለች። ቀጥላም ለዛሬ ለምሳ አርባ ዶላር የሚሆን ገንዘብ ለትምህርት ቤት አስተባባሪዋ መክፈል እንዳለባት ትነግራትና በችኮላ ከቤት ይወጣሉ። ደረጃውንም ከወረዱ በኋላ ጄኒያ በመንገዷ ላይ ሁሉ የገንዘብ የምትሰጠውን ሰው ትመለከትና ለዛሬ የለኝም ብላ መኪናዋ ውስጥ ትገባለች። ነገር ግን ትመለስና ያለኝ ይሄ ብቻ ነው ብላ ሰጥተው ትሄዳለች። በዚህ ጊዜ የቤት አካሪዋ ታስቆማትና ገንዘብ እንድትከፍላ ስጠይቃ ዛሬ አራት ሰዓት ላይ ከፍልሻለሁ ትላታለች። ከዚያም ትምህርት ቤት ሲደርሱ ልጇን ሸኝታ አስተማሪዋን ሰላም ሳትል ትታት ወደ መስሪያ ቤት ታመራለች። የምትሰራው በሱፐር ማርኬቱ ሲሆን እዛ ስትደርስ ብዙ ሰዎች ቆመው እየጠበቋት ትመለከትና ወደ ውስጥ ትገባለች። በዚህ ጊዜ አለቀዋ በጣም እየጮሁባት ፈጠን ፈጠን እንድትል ይነግራታል። እሷም መለያዋን አድርጋ ስራዋን ስትጀምር ድርጅቷ የማይቀበለውን የክፍያ ካርድ አንድ ደንበኛ ስትሰጣት ያን እንደማትቀበል ትነግራታለች። በዚህ ጊዜ ሴትዮዋ ስትጮሁባት፣ ባለቤቷ ደግሞ የገዛውን ጠርሙስ እግሯ ላይ ሰብሮባት ይሄዳሉ። በዚህ መሀል አለቀዋ መጥቶ እንድታጸዳው ይነግራታል። ጄና ወደ ውስጥ ገብታ ሞልቢያውን ልታመጣ ስትል የስራ ባልደረባዋ ተከትላት መጣ። እንደተጎዳች ጠይቃታለች። ምንም እንዳልሆነችም ነግራት፣ ቀጥሎ ጓደኛዋ ስለ አውሬ ጤንነት ጠይቃታለች። ገንዘብ ከኪሷ አውጥታ ለመድኃኒት መግዣ እንደሆና ስትሰጣት፣ አይ ዛሬ ካለቀ ገንዘብ ስለምቀበል አልፈልግም ትልና ተስማምተው ጓደኛዋ ትሄዳለች። በዚህ መሃል ስልኳ ይጠራል። ስታነሷም ከልጇ ትምህርት ቤት ሆኖ ታገኛ የምታናግራትን ሴት የልጇን የምሳ ክፍያ በተመለከተ ስትጠይቃት አሁን ይዛ መታ እንደምሰጣት የተናገረች ሳላ አለቃዋ ወደ ውስጥ ይመጣና በስራ ሰዓት ስልክ በማውራት የተነሳ ይቆጣታል። እሷም ከልጇ ትምህርት ቤት እንደሆነች ነግራውና ተነጋግራ ከጨረሰች በኋላ ስልኩን ዘግታ ለልጇ ትምህርት ቤት ገንዘብ ስለሚያስፈልጋት ገንዘቧ እንድሰጣት ጠይቀዋለች። እሱ ግን ከቀኑ በፊት ሊሰጣት እንደማይችል ነግሯት ልጇ ጋ ለሰላሳ ደቂቃ ብቻ ደርሳ እንድትመጣ ደጋግሞ ነግሯት በሩጫ ተወጣለች። እየሄደችም ሳለ ከመስሪያ ቤቷ ፊት ለፊት ባንክ ታይና ወደ ውስጥ ገባ። ረጅም ሰልፍ በመሆኑ ምክንያት ወደ ማኔጀሩ ቀርባ አካውንቱ 47 ዶላር እያለው 40 ዶላር ስትጠይቀው ቀሪ ሂሳቡ አነስተኛ ነው ብሏት ማውጣት እንዳልቻለች ትነግራታለች። በዚህ ጊዜ ማኔጀሩ እሺ አስተካክልልሽ አለ። ግን ተሰለፊና ጠብቂኝ ትላታለች። እሷም ወደ ትምህርት ቤቱ በሩጫ ወደ ውስጥ ገባና አስተባባሪዋን ስላረፈደችባት ይቅርታ ጠይቃታለች። ይህን ጊዜ ጋር ሴትየዋ ልጇን በሚገባ መመገብም ሆነ መንከባከብ ባለመቻሏ አውሪኝ ለሌላ ሰው ለመስጠት እንደተገደዱ ትነግራት ትነግራትና ልጇን ለማስቀረት በዚያ የነበረችውን ሴት መለመን ትጀምራለች። ቀጥላም ከዚህ በኋላ በሚገባ እንደምትከባከባትና ለሷ ብላ ሁለት ስራ ደረባ እንደምትሰራ ብትገልጽላቸውም በፍጹም ብለው ልጇን ይወስዱባታል። ይህን ጊዜ በጣም በሐዘን ቀጥ ብላ ትቆማለች። በሚቀጥለው ትዕይንትም ወደ ስራ ለመመለስ ወጥታ በመንገድ ላይ ሳለች መንገዱ በጣም ይዘጋጋባትና በተቃራኒው ጋር ለመሄድ ስትወጣ መስመሩን ጠብቆ ይመጣ ከነበረ መኪና ጋር ትጋጫለች። ሰውየውም በጣም ተሳርቦ መኪናዋ ላይ የያዘውን ይወረውርባታል። በዚህም ያለበቃው ሰውዬ በፍጥነት ተከትሏት መጥቶ ይገጫታል። በዚህ ጊዜ የጄኒያ መኪና ልትቆጣጠረው እስከማትችለው ድረስ ተሽከርክሮ ይቆማል። ከዚያም ልትሄድ ስትል አልሰራይላት ኢላትና ለማስተካከል ከመኪናዋ ትወርዳለች። ቀጥለውም የፖሊስ መኪና ይመጣና አንዲት ትራፊክ ከመኪናው ትወርዳለች። ጄኒያም ማስተካከሏን ትታ ስለተፈጠረው ነገር በዝናቡ ውስጥ ሆና እየነገረቻት ሳለ ሰውዬው ይመጣና ለፖሊሷ መንጃ ፍቃዷን እንድታሳያት ይነግራታል። እሷም ወደ መኪናዋ ተመልሳ እየፈለገች ሳለ ሰውየው በጣም እየጮኸ መቼም አታመልጪኝም አንቺን ህጋዊ በሆነ መንገድ እገልሻለሁ ብሎ ይዝትባታል። ይሄን ጊዜ ትራፊክ ፖሊሷ በመሀል ገብታ እንደይል ትነግራውና መንጃ ፍቃዷን ጠይቃታለች። ጄንያ ግን መክፈል አቅቷት ቀኑ ስላለፈ እንደሌላ ትነግራት ወንጀል መሆኑን ጠቅሳ ልስቀጣት በመኪና ውስጥ ተቀምጠች ጠብቂን ብላ ትሄዳለች። በሚቀጥለውም ትይዩ ጄኒያ በዝናብ በስብሳ ሱፐርማርኬት ውስጥ እናያታለን። ወደ ስራው ልትመለስ ስትል አለቀዋ መጥቶ ሁለት ሰዓት በሙሉ ስለቆየች ወደ ቢሮው እንድትሄድ ያሳውቃት እና እሷን ከዚያ በላይ መረዳትም ሆነ መርዳት እንደማይፈልግ ይነግራታል። ቀጥሎም ስራዋን እንዳጣች ያሳውቃታል። በዚህ ጊዜ ጄኒያ ደሞዙ ያለበትን ቼክ እንዲሰጣት ጠይቀዋለች። እሷም ቀጥላ የቤት ክራይ እና የልጇን የትምህርት ቤት ወጪ መክፈል ስላለባት እንደሚያስፈልጋት ትነግሯለች። እሱ ግን ቼኩ በፖስታ ውስጥ ስለሆነ ያንን ማድረግ አልችልም ብሎ እንድትወጣ ይነግራታል። በዚያኑ ቀን ላይም ወደ ቤቷ ስትመለስ እቃዎቿ በሙሉ መንገድ ላይ እንደተቀመጡ ታስተውላለች። አከራዋም ከአራት ሰዓት በማለፏ ያንን እንዳደረገች ትገልጽላታለች በዚህ ጊዜ ጄና የልጇን ዕቃ እያለቀሰች መሰብሰብ ትጀምራለች። ሁሉም ነገርም በጣም ከአቅሟ በላይ ስለሆነባት ካለችበት ቆማ በጣም በምሬት ትጮኻለች። ቀጥላም ወደ አለቃዋ ቢሮ ሄዳ